ሙሽሮቹን የበላ ጅብ አልጫው አለሳምነ ማለት ነው እንግዲህ። ዛሬም እየጠበቅናቸው ነበር፣ ትናንትናም እየጠበቅናቸው ነበር፣ አልመጡም። ትናንትና የሆነ ዩቱብ ላይም ቲክቶክ ላይ ማይቻለኝ ግን እንጃ አዲስ አይመስለኝም። ሰው ዝም ብሎ በራሱ እየተፈላሰፈ የፖሰተ ወይም እንግዲህ ራሱ እንትን ያለው፣ ግን ደግሞ እኮ የሆነ ምድነው ሀፒ በረስዳይ የሚል ነው። እንደገና ዱሮ የሚገቡ ደግሞ ሀፒ በረስዳይ አይባልም፣ እንኳን ደህና መጣችሁ ዊልካም ተብሎ ነው የሚወሰድ። ግን እኔ ያን ብቻ አዲስ አይመስለኝም የቆየ ነው ይመስለኝ። ሁላቸውም ሞባይል ላይ አተኩረው ብቻ እንግዲህ አይተናቸዋል፣ ምግብ እየበሉ ምናምን አምነቀር። ለማንኛውም ሰላም የሆኑ እንግዲህ ዛሬ ወይም ነገ ፕሮግራማቸው ይካሄዳል ብለን ጠብቃለን። እኛም በጉጉት እየጠበቀ ነው። ጠፍተውናል። አብርሽና ሩታ ከሌለ እኮ ዩቱብ መንደር ብገባ በወጣ ብገባ በወጣ ጨለል ያለ ማለት ነው። እና አብርሽና ሩታ የበላ ጅብ አልጮኋለ እንዴ አረውጧቸው እንፈልጋቸዋለን ማለት ነው እና በጣም ተናፍቀዋል። እንግዲህ ዛሬ በአንዳቸው ቤት ቪዲዮ ላይ ቀርበን ተስፋ እናደርጋለን። ሙሽሮቹ ወይስ ደከማቸው አየሩ ምናምን። በነገራችን ላይ እኮ ትንሽ ያደክማል አየሩ ማለት ነው። ወላሂ አየር በጣም ነው የሚያደክም ለሚያውቀው ሰው። እና እንግዲህ ዛሬ ቪዲዮ ይለቀቃል። ትናንትም አለቀቁም። እንግዲህ አዲስ የሆነ አሮጌ የሆነ የቆየ ይሁን ብቻ እንግዲህ ሀፒ በረስደይ የሚል እንትን ነው። ዱቤይ ሲከገቡ ደግሞ ያው ዌልካም እንኳን ደህና መጣች የሚል ፎቶ ነች የሚለቀቅ። ሀፒ በረስደይ አይባልም፣ አይደለም የሆነ እንግዲህ ልደት ይሆን ምን ይሆን ብቻ የሆነ እያከበሩ ነበር። እና እንዴት ናቸው ግሬስ፣ ባምዶች ደህና ናቸው ወይ? ብቻ እንግዲህ ህሮታ ተናፍቃለች። ሞሸሪት፣ አዎ ራሷንም ታዘጋጅ፣ ያው ስለሚደግማቸው እንደገና ደግሞ የአንዳንድ ነገር ምክክር ምናምን ስለሚያደርጉ ይሆናል የጠፉ እንግዲህ፣ ባሉበት ሰላም የሆኑ ብቻ እንግዲህ ዛሬ ይመጣሉ እንጠብቃቸዋለን። ግን በጣም በጣም ተናፍቀዋል። ትናንትናም አልመጡ በቀደም በኢሳቅ ቤት እንደመጡ ነው። ኢሳቅ ይሄድ በተለይ እንግዲህ ያደምቀው ነበር። የፈጣሪ ስራ ሆኖ ግን እንሻላ ፕራንክ ሆኖ ቢቀር ፕራንክ ሆኖ በቃ ቢሄድ ፕራንክ ነው ይበሉኛም ሆነ ይሰጠው የአደም ቃል። በነገራችን ላይ በተለይ ደግሞ እሱ ዲጂው ሲጫወት ዋው እንደ ስራው ኮሎ ቢሰራው እና ለማንኛውም ማታ እንግዲህ ከመጡ ማታ እንገናኛለን። ለስፋምሌዎች የተረዳ እና በጣም በጣም በናፍቀዋል።